የተጨማሪ ምግብ ወይም ኮምፕሊመንተሪ ፊዲንግ አጀማመር ወላጆች ማወቅ ያለባቸው ወሳኝ ጉዳዮች ዛሬ እንግዲህ ወሳኝ የሆነ ርዕሰ ጉዳይ ይዘንላችሁ መጠናል ይህም ተጨማሪ ምግብ ወይም ኮምፕሊመንተሪ ፊዲንግ አጀማመርን በተመለከተ በሳይንስ የተረጋገጡ ለልጆቹ ጤና ወሳኝ የሆኑ መረጃዎችን ይዘንላችሁ መጠናል ከጡት ወተት በተጨማሪ ምግቦችን ለልጆቻችሁ መስጠት የሚጀምሩበት ጊዜ መቼ ነው እና ለምን ምን አይነት ምግቦች ለልጆች የተመረጡ ናቸው ምክንያቱ ውስጥ ምንድን ነው እና ምን አይነት ምግቦችንስ ማስወገድ አለብን ከነ ምክንያቱ በሳይንስ የተረጋገጡ መረጃዎችን ሰላችሁ መጠናል። እስከ መጨረሻው ከኛ ጋር ቆዩ፣ ምክንያቱም ከዚህ ቪዲዮ መጨረሻ በእርግጠኝነት ልጃችሁ ጤናማና ጠንካራ የሚያደርጉ ግልጽ የሆነ የምግብ እቅድ ይኖራችኋል ማለት ነው። ሰላም ሰላም፣ እንዴት ናችሁ? እንግዲህ እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። እንግዲህ በዚህ ቻናል ስለ ጤና በተከታታይነት መረጃዎች እየለቀቅን እንገኛለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ቢያደርጉ ደግሞ የእኛ ብርታት ነውና፣ ላይክ በማድረግ ጀምሩ። ቀጥታ ወደ መረጃው ስንሄድ የተጨማሪ ምግብ ማለት ምን ማለት ነው? የተጨማሪ ምግብ ማለት ከጡት ወተት በተጨማሪ ለህፃናት ጠጣርና ከፊል ጠጣር

መስጠት ማለት ነው። ይህ ማለት እንግዲህ ጡት ማጥባት ማቆም አይደለም፣ ምክንያቱም ጡት ማጥባት እስከ ሁለት ዓመትና ከዛ በላይ መቀጠል አለበት። ነገር ግን ከስድስት ወር በኋላ የጡት ወተት ብቻውን በቂ አይደለም። ህጻናት ለፈጣን እድገታቸው የሚያስፈልጋቸውን ተጨማሪ ንጥረ ነገሮች በተለይም እንደ አይረን፣ ፕሮቲን እና ቫይታሚንን በእጅጉን ያስፈልጋቸዋል ማለት ነው። መቼ መጀመር አለብን? ለምን ታዲያ ለልጆቻችን ተጨማሪ ምግብ ወይም ኮምፕሊመንተሪ ፊዲንግ መቼ ነው መጀመር ያለብን? ምክንያቱስ ምንድን ነው? የዓለም የጤና ድርጅት እንግዲህ በስድስት ወር እድሜ ሁሉ ህጻናት መጀመር አለባቸው በማለት አስቀምጧል። ከዚህ ቀደም ብለው መጀመር የለባቸው፣ ምክንያቱም የህፃናት ሆድና ኩላሊት ገና ያልጠነከረና ዲቨሎፕ ያልሆነበው መሆኑ ለተጨማሪ ምግብ ብቁ አይደሉም። በጣም መዘግየት የለብንም፣ ምክንያቱም ከስድስት ወር በኋላ የጡት ወተት ስለማይበቃና ለእድገታቸውም ወሳኝ የሆኑ ጥረ ምግቦችን ስለማያገኝ ስለማይበቃ ተጨማሪ ያስፈልገዋል ማለት ነው። መጀመሪያ በምን አይነት ምግብ እንጀምር? ለልጆቻችን ለመዋጥ ቀላል የሆኑና ለስላሳ እና የተፈጩ ምግቦችን በመስጠት መጀመር አለባችሁ። ለጀማሪዎች በጣም የሚመከሩ ምግቦች የመጀመሪያው የተፈጨ ሙዝ፣ በደንብ የበሰለ የተፈጨ ድንች ወይም ካሮት፣ ከሩዝ ከአጃ ወይም ከበቆሎ የተሰራ ለስለስ ያለ ገንፎ፣ የተፈጨ ምስር ወይም ባቄላ፣ በደንብ የበሰለ የተጠበሰ እንቁላል ማለት ነው። መጀመሪያ ላይ በቀን አንድ ጊዜ ወይም ሁለት ጊዜ ጥቂት ማንኪያ ብቻ በመስጠት መጀመር ይኖርባቸዋል። ከዛ በኋላ ቀስ በቀስ መጠኑና የምግብን አይነት እየጨመራችሁ መሄድ እና ልጆች እስከሚችሉ መስጠት አለባችሁ። ከ9-11 ወራት ሲሆናቸው ህፃናት በቀን ከሶስት እስከ አራት ትንንሽ ምግቦች በመስጠት ከዚህ በተጨማሪ ደግሞ ጤናማ አስፈላጊ የሆኑ መክሰሶችን በመሀል በመሀል መስጠት ያስፈልጋል። እንዴት መመገብ አለብን? ብዙ ወላጆች የሚሰሩት ስህተትና ብዙ ጊዜ የማይፈጽሙት ምንድን ነው? ምግብ ሲባል ንጥረ ነገርን ብቻ የሚያካትት አይደለም። ስለዚህ መመገብ ሲባል የእናት ፍቅር ወይም የቤተሰብ ፍቅርና ግንኙነትን የሚጨምር ነው። ስለዚህ ልጆቻችሁን ለመመገብ ስታስቡ መጀመሪያ ከልጅ ልጆቻችሁ ጋር ቁጭ ማለት፣ ከዛ አይን በአይን እየተያዩ እና በትዕግስት ልጆችን መመገብ። ልጆች አልመገብም ካሉ ደግሞ በግድ መመገብ የለባችሁም፣ ምክንያቱም የበለጠ ምግብን እንዲጠሉ ያደርጋቸዋል። ከዚህ ይልቅ ግን ልጆች እንዲበሉ ማበረታታት አስፈላጊ ነው። ሌላው ደግሞ ሕጻናት ምግብን እንዲነኩና እንዲመረምሩ መፍቀድ አለባችሁ፣ ምክንያቱም መማርን የሚጀምሩት ምግብን በመነካካት ነው። ምን ማስወገድ አለብን? ስለዚህ በተጨማሪ ወይም ኮምፕሊመንተሪ ፊዲንግ ስንጀምር ማስወገድ ያለብን አንዳንድ ምግቦች አሉ። አንደኛ ከአንድ ከመሰናበት በታች ማር አለመስጠት፣ ምክንያቱም ለቦቶሊዝም ሊያጋልጣቸው ይችላል። ሙሉ ለሙሉ ያልተፈጨ ፍራፍሬዎችን አለመስጠት፣ ልጆች የመታፈን ወይም የመታነቅ አደጋ ሊደርስባቸው ስለሚችል። ሶስተኛ፣ የስኳር ምግቦች፣ ለስላሳ መጠጦችና ጨውን ማስወገድ አለብን። እነዚህ እንግዲህ ልጆቻችን ላይ ከፍተኛ የሆነ የጤና ችግር ስለሚያደርሱ፣ የተዘጋጁ ምግቦችን ወይም ፕሮሰስድ ፉድ ወይም ፓክ የሆኑ ምግቦችን ከመስጠት መቆጠብ ይኖርብናል። በአንጻሩ ግን ትኩ ትኩስና በቤት ውስጥ የተሰሩ ምግቦች ሁልጊዜ የተሻሉ ናቸው። ልጆችን በምንመገብበት ጊዜ የተለመዱ ችግሮች ምንድን ናቸው? ብዙ ወላጆች ህፃናት ምግብ ሲያስቸግሯቸውና አለመገብም ሲሉ እንዲሁም ጥቂት ጥቂት ብቻ ሲመገቡ ብዙ ጊዜ ይጨነቃሉ። ነገር ግን መጨነቅ የለባቸው ምክንያቱም ይህ በሁሉ ልጆች የተለመደ ጉዳይ ነው። የተለያዩ ምግቦችን ማቅረብ ያስፈልጋል ማለት ነው። ጥናቶች እንደሚያሳዩት አንድ ህፃን አዲስ ምግብን ከመጀመሩ በፊት ቢያንስ ከ10 እስከ 15 ጊዜ መሞከር ሊያስፈልጋቸው እንደሚችል በጥናቱ አስቀምጧል። ስለዚህ በምግብ ጊዜ ትግስት ቁልፍ ነገር ነው። እናጠቃልለው። ተጨማሪው ግን በስድስት ወር መጀመር በለስላሳና በተፈጨ ምግቦች ይጀምሩ። ልጆ እያደገ ሲሄድ የምግቦችን አይነትና ድግግሞሽን እየጨመሩ ይሂዱ። ጡት ማጥባት እስከ ሁለት ዓመት እና ከዛ በላይ መቀጠል ይኖርባቸዋል። ስኳርጨው ማርና የተዘጋጁ ምግቦችን ወይ ፕሮሰስድ ምግቦችን ማስወገድ። እንግዲህ ይህ ቪዲዮ ጠቃሚ ሆኖ ካገኙ ላይክ ያድርጉልን፣ እንዲሁም ሰብስክራይብ ካላደረጉ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሰራላቸው የምትፈልጉትን በኮሜንት ላስቀምጡልን። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ቪዲዮ እንገናኝ። ደህና ሁኑ።